አገዳደሉን አሳምሩ። ጂሃድ ላይ አገኘው አንድ ካፊር፣ የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳመር፣ አስተራረዳችሁን አሳመር። እንዴት ነው አስተራረድን ማሳመር ሲባል? ወልዩሕድ አሓደኩም ሸፍረተሁ አንድ ሰው ቢላውም በደንብ አድርጎ እዛ ነው መሳል አለበት። ሌሎቹ በየመስጊዶቻቸው እንዴት ክርስቲያንን ማረድ እንዳለባቸው ኮርስና ትምህርት ይወስዳሉ። የእኛ ሰባኪና መምህር መድረክ ላይ ቆመው ቁጭ ብሎ ምን ይሰብካል? ቤተክርስቲያን አጠፋም ኢትዮጵያ የመሬታችን የአስራት ሀገርናት አትወድም ማጠፋም ብሎ ይሰብካል። ኢትዮጵያ ከሌሎች ሀገራት በምን ትለያለች? ማጠፋበት ምክንያት ምንድን ነው? ቱርክ፣ የቅዱስ ቆስጠንጢኖስ ሀገር፣ ጉባኤ ኒቄ የተካሄደባት ያች ታላቅ የክርስቲያኖች ሀገር ዛሬ አንድ ክርስቲያን ለምንድን ነው የማይገኝባት? ሶሪያ የነ ቅዱስ ኤፍሬም ሀገር ለምንድ ነው ዛሬ የጠፋችሁ? እነ ኢራቅ የብዙ ቅዱሳን መፍለቂያ ለምንድ ነው የጠፋችሁ? እንደ ዛሬ ኢትዮጵያ አንጠፋን በማለት ተስፋ እያደረጉ ነው እንዳልነበሩ የሆኑት። ስለዚህ ከሌሎች ሀገር ኢትዮጵያ እንድትለይበት ምክንያት የለም። ሌሎቹ እንደጠፉት ሌሎቹ አንቀላፍተው እንደተወጉትና ታሪኩ ነው እንደቀሩት አገራችን ኢትዮጵያ ላይም ክርስቲያኖች ነበሩ መባሉ አይቀርም። በዚህ አካሄዳችን ከቀጠለ የትናንትናው ዝምታችን ለዛሬው መታረዳችን መንስሄ ሆኗል። የዛሬው ዝምታችን ደግሞ ለነገ መታረዳችን መንስኤ ነው የሚሆነው። ስለዚህ አንድ ክርስቲያን ማወቅ ያለበት ነገር ቢኖር አንድ ሰው ተነስቶ ሀገርን፣ ቤተ ክርስቲያንን፣ ትውፊትህን፣ ባህልህን ሊያወድም የመጣ ጠላት ካለ እሱን ገጥመ ማሳደድና ማጥፋት ነው እንጂ አንጠፋም እያሉ እየተወጉ እየታረዱ መኖር ክርስትና አይደለም። አንተ ሰው ላይ ግፍ ፈጽም አንተ በሰው ድንበር አትግባ። አንተ ኃጢአት አትስራ። አንተ መጀመሪያ ግፈኛ አትሆን እንጂ አንተ ላይ ግፍ ሊሰራ የመጣ ቤተክርስቲያንን ሊያጠፋ እና ተባተ ሊያር ሀገሪ ኢትዮጵያ ሊያወድምና ታሪክን እንዳልነበር ሊያደርግ የመጣን ጠላት እሱ በመጣበት መንገድ ነው መመለስ ያለብን። እንዲሁም በመጽሐፈ ሳሙኤል ቀዳማዊ ላይ እንደተጻፈው ፍልስጤማውያን ተነስተው እስራኤላውያንን ሊወሩ ቢሉ፣ ወሊያድም ተነስቶ በእግዚአብሔር ስብ ላይ አፉን ቢያላቅና እግዚአብሔርን ቢሳደብ ቅዱስ ዳዊት ይህንን ሽሙጥና ስድብ ሰማ። በዚያንም ጊዜ እግዚአብሔርንና የእግዚአብሔርን ሕዝቦች የሚሳደበውን ጎልያድን ሂዶ ገጠመው። በጠጠር ግንባሩን ብሎ ጣረው። ከዛም በኋላ በእጁ ሴፍ አልነበረ ጎሊያድ ሰይፍ ታጥቆ ነበር የመጣው። የጎልያድን ሴፍ አነሳና የጎሊያድን አንገቱን ቆርጦታለው። በዚያንም ጊዜ ቅዱስ ዳዊት ከኔናው ከወገኖቼ ላይ ስድብን አራኩ ብሎ ተናገረ። ህዝብን፣ አገርን፣ ቤተሰብን ሊያወድም የመጣን ጠላት ሳትደርስበት የደረሰብን ጠላት ካለ መግደል ኃጢአት አይደለም። ቀኝን ሲመታ ግራን ስጥ የሚባልበት ቦታ አለው። ጠላትን ወደን የሚባልበት ቦታ አለው። እንዲሁ እንደ ዛሬዎቹ ግራኛ የመድ ተነስቶ ቤተ ክርስቲያንን 15 ዓመት ሙሉ ሲያወድማት፣ በዚያን ጊዜ የነበረው ንጉሥ ተነስቶ ሸሸ። ብዙ ሰዎች ታረዱ። ብዙ አብያተ ክርስቲያናት፣ ብዙ ገዳማትን ወደሙ። በዚያንም ጊዜ መፍትሔውን ያወቀው ልጁ ገላውዲዮስ ተነሳ። ሰይፉን ይዞ፣ ግራኛ የመድ ሰይፍ ይዞ እንደመጣ ሁሉ ገላውዲዮስም ሰይፉን ይዞ ተነሳ። ግራኛ የመድን አሳዶ አንገቱን በጥሶ ጣለው። በዚያንም ጊዜ የኢትዮጵያን ሰላማን የቤተ ክርስቲያንን አንድነቷን መለሰ። እግዚአብሔርም ባረከው። እኛም ሁሌ ወር በገባ ባይሰበት ቅዱስ ገላውዲዮስ እያልን እናዘክሯለን፣ እናከብሯለን። ለምን ካልን ቤተ ክርስቲያኑን ያወደመውን ሀገሩን ያጠፈውን ግራኛ ይመድን አንገቱን በጥሶ ስለታ ነው። ስለዚህ ለቤተ ክርስቲያኑ ለሀገር ብለ የምትከፍለው ዋጋ ኃጢያት ተብሎ አይቆጠረም። በእነዚህ ቅዱሳን ታሪክ ላይ እንደምንመለከተው ስለ ቤተ ክርስቲያናቸው ስለ ሀገራቸው ብለው የከፈሉት ዋጋ በእግዚአብሔር ዘንድ በረከትን ጸጋን፣ ክብርን አሰጣቸው እንጂ ኃጢያት ተብሎ አልተቆጠረባቸውም። ስለዚህ መግደል ኃጢያት የሚሆነው ለራስ ፍላጎትና ለግል ጥቅም ብለ የምታደርገው ነገር እንጂ ለሀገርና ለቤተ ክርስቲያኑ ብለ የምትዋ ዋጋው የምትጋደለው ተጋድሎ ኃጢያት አይባልም ጽድቅ እንጂ። እንዲሁም ከእግዚአብሔር ዘንድ በረከትን ያሰጣል። ማን በረከትን እንደተቀበለ ከተባለ ብዙ ቅዱሳኖች፣ እነ አጼ ካሌብ፣ እነ ቅዱስ ገላውዲዮስ፣ እነ ቅዱስ መርቆሪዮስ፣ እነ ቅዱስ ጊዮርጊስ ጠላቶቻቸውን ድል ስለነሱ ከእግዚአብሔር ዘንድ በረከትን ተቀበሏል። እና ለምንድን ነው ሰማዕት የሆኑት ሲባል በግላቸው ስለመጣባቸው ነው ተዋግተው ተዋግተው በግላቸው ሲመጣባቸው እኛውን ደግሞ እስካሁን ተዋግተናል ለእግዚአብሔር ደግሞ ብለን ሰማይትነትን እንቀበል ብለው ነው ሰማይትነትን የተቀበሉት እንጂ። እነ ቅዱስ ጊዮርጊስ ሞተዋልና እነ ቅድስት ታርሲ የማታርደዋልና ብለ እኛም እንታደድና አገራችን ባህላችን ቤተ ክርስቲያናችን ተጥቀብለን ዝም አንልም። ሰማይትም እንሆንበት ጊዜ አለ። ተዋግተን አገራችንን ነጻ ቤተ ክርስቲያናችንን ሰላም የምናደርግበት ጊዜም አለ። ተዋግተን እንኳ ብንሞት ለምሳሌ ቅዱስ ሶምሶንን እናንሳውና ጠላቶቹ ተሰብስበውበት ያለውን አምድ ቤቱን ነቅንቆ አፈረሰው። በዚያንም ጊዜ እሱ ሞተ። ብዙ ህዝቦችም አብሮት ሞቱ። ቅዱስ ሶምሶን በህይወት ከገደሉ ይልቅ በሞቱ የገደለው በዛ ብለው አባቶቻችን ይመሰክሩለታል፣ ያመጉሱታል። ቅዱስ ሶምሶን ጠላቶቹን ገሎ ስለሞተ ኃጢያት አልሆነበትም፣ ጽድቅ ሆኖ ተቆጠረለት እንጂ። እንዲሁም ጌታችን በሱ ተመሰለ። ጌታችን አጋንንትን በሕይወተ ስጋ ካጠፋቸው ይልቅ በሞቱ አጋንንትን መቅጣቱን በዚህ ምሳሌ አድርገን እናነሳለን። ስለዚህ ሀገርን ቤተክርስቲያንን ቤተሰብን ሊያጠፋ የመጣውን ጠላት ብትገድለው ጽድቅን እንጂ ኃጢአት ተብላ ይቆጠርብህ። ይህንን በእርግጠኝነት ከአባዞቻችን ታሪክ ተረድሰናል፣ ተምረናል። ይቆየን